አይደለም፣ እኮ አሁን እኮ እኔ ማርያምን ካርታን ምን እንደሚባል ተጫውቼ አላውቅም። ደግሞ ከአንቺ የምደብቀው ነገር አለ? እንደ ሺ ብጫወትስ። ደግሞ ሰላም ሰላም፣ የተከበራችሁና የተወደዳችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልን። እንግዲህ ዛሬ መተናል ማለት ነው ያው የመጣንበት ምክንያት ማቲ ያው የእኛ ቤተሰብ አለዚህ ወንድም የበሉት በጣም እንወደዋለን እና ከብረዋለን። የሙሽዬ ደግሞ ቀኝ እጇ ነው። ብዙ ስራ የሚሰራላት እሱ ነው። በጣም ወዶ ማመሰግነው ልጅ ነው። ግን ዛሬ ትንሽ እስቲ ላጨልለው አይሻልም? ሙሽዬና እኔንን እንትን እምንለው እንሰራለታለን ደግሞ ለሙሽ ምንድነው የምንለው? ሙሽዬ ማቲ ቁማር ቤት ይገባል ብለን እናስደነግጠዋለን። አንቺ ጓ ነው መተኛ እንዴት ልጆቼ፣ ከዛሬም ቁማር ቤት አይገባም። በቃ እኔ እንትን ልለዋለሁ፣ ችግር የለም ግን እንትን ንለዋለን፣ እንቀውጠዋለን። ስለዚህ ያው ይሄ ደግሞ የሚቀረጸው ለሱ ስለሆነ ለሱ ሰርቼለት መሄድ ፈልጌ ነው። እኔ እኔም ያለሁት ያው በስራ ጉዳይ ከዚህ ከቡታጅራችን ተሰድጄ ወጥቻለሁ ማለው፣ ተሰድጄ ሳይሆን ለእንጀራ ጉዳይ ነው። ስለዚህ ማትዬን አሁን ይመጣል ምሳ ሊበላ ምንም ሊል ስለሚመጣ፣ ያው እንትን ካልመጣም ደግሞ እንደውልለታለን ያው እንጠብቀዋለን ማለት ነው። እስቲ እንግዲህ ሙሽዬ እንዴት ነሽ? ጠፍታል ምናምን አይባልም ልጅ ኮወለድኩ በኋላ እንዴት ነው ጠፋኩ አ ልጅ ኮወለድኩ በኋላ ወደ ልጅ ዋሰ መጥልኩኝ እንደዚህ ይባላል። አይ እንደዚህ ይባላል። የልጅ አምላክ እኮ አለ። እሱማ አለ እና እንዴት ነው? ቤት ሰላም ነው? ሁሉ ሰላም ነው። ሀገራችን ሰላም ነው እንግዲህ ሰላም ነው። ሀገራችን አስፋልት እየተሰራ ነው። ደስ ይላል አስፋልቱ። ዋናው ሰላም መሆኑ ነው። እንግዲህ ይመጣል። ግን ማቴን ምንድን ነው የምትይው እኔ ቁማር እየተጫወተ ነው እልሻለሁ? እኔ እንዴት ነው የምትወጪው? ግን ማቴን ተወዷል። አባት ሞተዋል። የወንድሜ የምትክ ነው፣ እንደ ወንድሜ ነው የማየው። ምርጥ ልጅ ነው። ግን የሆነት ለስራ ግን አይሰለችም። እንደ ወጥ ሰርቶ እኮ እንዴት እንደሚጥም የሚገርመው፣ ቤተሰብ ወጡ ብትቀምሱት እንግዲህ እግዚአብሔር ካለ ይሄን ልጅን አሳድገን ወደ ጥሩ ደረጃ ለመውሰድ የሙሽዬ ምርቃትም ተጨምሮበት የፈጣሪ እርዳታም ተጨምሮበት ይሄ ልጅ ወደ ጥሩ ደረጃ እንደነቡ እንዲሆነልን እናንተ ደግሞ ሰብስክራይብ እያደረጋችሁ ይህን ልጅን በማበረታታት ብትተባበሩ ደስ ይለኛል። ማቲያስ ምጥ ልጅ ነው ማይሰለች። ብትቆጭው ብትቆጡት ተቆቶኛል ብሎ ማይመለስ ሰው ነው። ብቻ አሁን ሲያንቀለቅለው ይመጣል። እስቲ እንጠብቀው። ትንሽ እንጠብቀው። ይመጣል አይደል? እንደ እንግዲህ ማቲ እስኪመጣ ድረስ ሌላ ነገር እንጫወት። ሌላ ነገር እንጫወት። ልጅ እንዴት ነው አየኸው? ልጄ አሪፍ ነው። ጀግና ነጭ እንጂ ሲሪቦ ብቻ ትመጣለህ። እንጀራ አትጠይቀውም። ሲሪቦ ነው። እንዴት ነበርኩ በላይ ነገር ሲርቦ ብቻ ይሄዳል። ሱቁና ውስጥ ነው የደወዘው። አይደለም እባክሽ በላይ ነገር ሱቁና ትላለች፣ ሱቁና ትላለ ነው። ይኸው ቁማር ቤት በሺ በሁለት ሺህ ብር ነው የሚጫወተው። ቁማር ቁማር፣ በቀደም ካርታ ስትጫወት ያስኩ ተመሳስሎበት ይሆናል። ምንድን ነው ተመሳስሎበት? ማቲያስ እኔን እንኳን አልከበደም። ራሱ እኔ ጠርቼ የራሱ ቆይ ቆይ ቆይ ምናምን ያልከኝ መች ነበር? ከዚህ በፊት ነዋ። የአሁኑ ደግሞ

አይደለምስ ሙሽ አሁን እሱ እኮ የመጣው እኮ ገና እኮ ገና ከመጣ እኮ ሶስት ቀን አራት ቀን አይደለም ሙሽ፣ እዚህ ከመጣ ቢያይህ ነው። በውሸት አይወድም እሱ መቼን ያየኝ ምናልባት ከሰው ጋር ተመሳሰየበት ከሆነ ነው እንጂ አሻልጠ እኔ አንተና ይህ ዋየ ሸር ተመሳሰ ለመካድም ይፈልጋል። አይደለም እኮ መሌ አሁን እኮ እኔ ማርያምን ካርታን ምን እንደሚባል ተጫውቼ አላውቅም። ደግሞ ከአንቺ የምደብቀው ነገር አለ ሙሽ ብጫወትስ፣ ደግሞ በሁለት ሺህ ብር ብጫወትስ ይሁ ተጫወቷል ኬት ነው የምታመጣው? አይ ብጫወት እንኳን እና አንቺ የምደብቀው ነገር አለ ነው የሚሳበበው። የምደብቀው ነገር እኮ የለም ሙሽዬ። ምንድ ቆ አለም ያን ሰዓት ቆተ ማስወጣት ያለብህ እ እንዴት በቀደም ስጠራ ያንቀና ነበር ልጅን ጠየቅኩት። እኔ ስራ ይዞኝ ሄድኩኝ፣ ስመለስ አጣሁት። ከዛ እንደ አጋጣሚ ከዚህ ተቀይሬ የሄድኩኝ አሁን ደሞ ስመጣ መኪና ይዤ ስመጣ ማቲ ስለው እንዲህ አይቶኝ ራሱ ያን ቀን እኮ ቪዲዮ ያወረደ። ቤት አጠገብ ፑል ነው ምንም

አሁን ደውዬ እነግራቸዋለሁ። ለምን ነግሬው ቁሳሉትላቸዋሉ? እኔ እኮ ምንም ያጠፋሁት ነገር የለም እኮ። ይህንን ማጅራቱን ብሎ እመጣለሁ እንጂ አይደለም እኮ መጀመሪያ ከሆነ ብጫወት እንኳን እኔ አሁን አትመታኝም ነበሩ አለኝ።

ከነሱ ጋር ነው ሁለት ሺህ ሦስት ሺህ የሚጫወቱት ብለው ነው የነገሩ። ለኔ ብፈልገው ብፈልገው አጣሁት። ቁማሩ ምን አይነት ነው? እኔ ምን አቅለታለሁ? እሱ ቁማር እንዴት እንደሆነ ብር ኬታ ነው

ኢየሱስ ሆኖ ይባላል አይደለም፣ ጥፋተኛው ነው። ችግር ነው የምታኝ መብትህ እኮ የታላቅነትና የአባትነት እንደ ታላቅ ሰርተ ነው። ሙሽ ይኸው ብር ሱቅ፣ ሱቅ ከዛ ነው ታሳየኛለህ። ቤቱ እንደ ችግር የለውም። ያለውን ቦታ ያኛም ተጫወኩ ያለው ልጁ ራሱ ያሳየው ከፈለግ። ሊያለቅስ ነው እንዴ? አይደለም ሙሽኔ፣ ብር ከአንቺ ካስከሰጠሽ ውጭ ብር ጠፍቶብሽ ራሱ ያውቃል። ሰራካኝ እኮ አይደለም፣ ያለ እሱ ነው። ኬት እያመጣ እየወሰድክ ነው እያለኝ አይደል? ሰርቆ ነው ከበላይ ነህ፣ ሰርቆ ነው። አረ በላይ ነገ በብን ማንገናኝ ሁ እዛ ጋ እንዳይደብረኝ እሱ ሱቀ የምቀመጠው በቃ። ከበላይ ነህ ምናምን ሰርቆ ሳይሆን፣ ነገ ምን ላይ ደረጃ ነው የሚደርስብሽ ይህ ልጅ ቁማር ከጀመረ ምን ደረጃ ነው አንቺ ጋር፣ ይሄ ልጅ ይማር ተብሎ መጥቶ አይደለም እኮ። ማለት ያኔ እኮ ያደረኩት ነገር እኮ አርግ ያለው ብለህ እኮ ችግር የለውም። ያደረኩት ነገር ሰው ብቻ ያደረከው ነገር ዝም ብሎ ሲለጥፍብን፣ እንዴት ነው ለጠፍኩብህ? አንተ አይደለም እኮ አልኩ ያወራልህ ሰውዬ ማለት ነው። ምናልባት እኔ አንተ ላይ እሺ። አሁን ልታለቅስ ነው? አይደለም ያደረኩት ነገር እንደዚህ። አይ የምታለቅስ እኮ ነው። አልቅስ እያለቀስክ ነው። እኔ ምን ያስለቅሰኛል አድርጌው ቢሆን እኮ እንደዚህ ችግር የለውም አድርገው ነው። ምን አላረጋም። ገና ለምን እቤት እነግራታለሁ። እኔ ብቻ አይደለሁም ዘመድ ገና ይሄን ትቆርጠዋለህ። ደግሞ ደሞ ይሄ ምንድን ነው? ቆይ ቡሮ ይሄ አይደለም። እስ እዚህ ጋር እመጣታለሁ። እሱ ትስካለህ አለ። እኔ ሁኔታው ገርሞኝ ነው እኮ። ለማንኛው ዋኪ ፕራንክ ተሰርተ ነው። ሙሽዬ ወንድ ነሽ። ቤተሰብ እንግዲህ በቀደም እንትና ሰርተዋለች፣ እንዬ ሰርተዋለች። ማይ አልቻልኩም። በቀደም ብር በጣም ትምል እኛ ቤት ነበር። ኮስተር ብላብኝ እና እንዲህ ነች። ኮስተር ከጀመረ ሙሽ እንዴ እኔ መጥፎ ነገር ኮስተር አለችብኝ እና ብቻ ቤተሰብ ሰርተንለታል። ሙሽዬ ደግሞ አንደኛ ሰራሽለት፣ ምንም ማድረግ አይቻልም። ኮስተራለችብኝ ደግሞ በጣም እንዲ ነው። ደግሞ ያን ቀን የሆነ ቀን ነው እዛ ፉል ምናምን የሚጫወቱበት እንትን አለ፣ ዋይፋይ አለ እና ዋይፋይ ፈልገን በዳታ ብያለን በዋይፋይ እንትን ይልኛል ብሎ ሄድን። የኔ ቪዲዮ እንትን ለማለት ለመልቀቅ ብንል ብንልም ብያለን። ለካስ ቁማር ነው የሚጫወት፣ እነሱን አይተን ነው። ስለዚህ ወጣቴዎች የቁማር ምናምን ትምህርት እንዲወስዱ፣ ቁማር ያው ቤት ያሸጣል፣ እስከ ህይወት ማጥፋት ራሱን ያስኬዳል። ቁማር ገዳይ ነው። ከገዳይም ገዳይ ነው። ስለዚህ ማቲ ምርጥ ጨዋ ልጅ ነው፣ የምንወደው የምናከብረው ልጅ ነው፣ የሙሽዬ ቀኝ እጅ ልጅ ነው። እኛ እንግዲህ እዚህ እያለን ቀኝ እጅ ሳኖን ነው እንደ ወደ ተሰረክ እንደሱ ነ ወጥ እንደዚህ ምናምን ያልሳ ስለዚህ በቃ ተንከባከብሽን ተንከባከብ፣ ሙሽዬን። ቡጥ ላይ አሁንም ጀመርሽ፣ ቡጥ ላይ ጋለ። እሱ አይመጣም አይመጣም። እዚህ ለምን አምጣው፣ አንድ ቀን በቃ እዚህ ይቀመጡ ከማቲ ጋር ይጫወጡ። ማስገዛልንና ስለዚህ ቤተሰቦችን በአንተ ላይ ነው የሚጫና እንትን ቪዲዮ ማለት ነው። ስለዚህ በአንተ ቪዲዮ ደግሞ መጥቻላል ሥራ ላይ ሆነ። ስለዚህ በአንተ ቻናል ላይ ነው የሚጫና ቪዲዮ እንግዲህ ቤተሰብ ሰብስክራይብ አድርጉት፣ አበረታቱት። ልጅ ከበረታ ሙሽዬን ደግሞ ቀኝም ግራችም ሊሆን፣ ስለዚህ ሙሽዬን እሱ እየተንከባከበልኝ እናንተ ደግሞ ይሄ ልጅን እየተንከባከባችሁልኝ ሰብስክራይብ አድርጉልኝ። እንወዳችኋለን፣ እናከብራችኋለን። ቴንኪው ፒስ